የበ ወይም ደግሞ የቦ ዝርዝርን እናያቸው ብየ በእኔ ብኝ አለኝ ነበረኝ ይኖረኛል እያለ ይሄዳል ለምሳሌ ወኢትሕዝን ብየ አንሰ ያሉኩ ውስተ ዝንቱ ነገር በእኔ አትዘን እኔ በዚህ ነገር ውስጥ የለሁበትም ማለት እንችላለን በእኔ ያለው ይሄ ብየ ነው ማለት ነው ብኝ ተብሎ ሲፈታ ደግሞ እንዘ አሃውር በሌሊት መጻ ብየ ዘያደነግጽ ነገር፣ በሌሊት እየሄድኩኝ የሚያስደነግጥ ነገር መጣብኝ። እዚህ መጣብኝ ጋር ያለው ብኝ ይሄ ብየ ነው ማለት ነው። አለኝ ተብሎ ሲፈታ ደግሞ ብየ ዘእነግረከ የምነግረህ ነገር አለኝ ማለት እንችላለን። ነበረኝም ይኖረኛልም ማለት እንደየ አገባባችን መጠቀም እንችላለን። ቦቱ፣ ቦሙ እያለ በአስሩ የግእዝ መራሕያን ወይም ደግሞ ሠራዊት ይዘረዝራል። ስለዚህ መጀመሪያ ላይ ያየናቸው ፍቾች እነዚህም አሏቸው ማለት ነው።